እንኳን ደስ አላችሁ ሁላችሁም። በድጋሚ ሩታ ወንድ ወለደች ከነቃጭሉ መገላገሏን ሰምተናል ማለት ነው። በነገራችን ላይ ዛሬ ጠዋት ላይ ወደ ዓለም ሆስፒታል ሄጄ ነበረ። ትላንትና እንደነገርኳችሁ እንግዲህ ሩታ ለመውለድ የገባችበት ሆስፒታል ቡታጅራ ላይ የሚገኘው ዓለም ሆስፒታል ነው ማለት ነው። እንግዲህ ጠዋት ሄጄ ነገሮችን ቼክ ለማድረግ ሞክሬ ነበረ እነሱም ጠዋት ላይ ያለውን ነገር ብዙም ገልጽ ማድረግ አልፈለጉም። እንደ ልብም ገብቶ ነገሮችን ለመሄድ አስቸጋሪ ነበረ፣ እና ያው ኢንፎርሜሽኖችን ለማግኘት ችያለሁ ማለት ነው። ብዙዎቻችሁም ደግሞ አሁን ላይ የአብራምን ኢንስታግራም ቼክ አድርጋችሁ ከሆነ የሃይሚን ፎቶ አድርጎ ማለት ነው፣ እህቴ የወንድ ልጅ አባት ሆኝልሻለሁ ወይም የልጅ አባት ሆኝልሻለሁ ማለቱን ለማየት ችያለሁ ማለት ነው። ሶ እንግዲህ እሩታችን እንኳን በሰላም ተገላገልሽልን፣ እንኳን ልጅሽን ለማቀፍ አበቃሽ። አብርሽን ብትሆን እንኳን ይሄንን ወግ ማድረግ ለማየት አበቃህ። ይሄ ትልቅ የሆነ በረከት ነው። የእውነት መታደልን ይጠይቃል በጣም ማለት ነው በጣም እግዚአብሔር እዚህ ምድር ላይ ለሰው ልጆች ከሚሰጣቸው ነገሮች በሙሉ ትልቁና ትልቅ የሚባለው ሀብት በልጅ መባረክ ነው እና ይሄንን ነገር ስላያችሁ አብርሽም ሩታም እንኳን ደስ አላችሁ ማየት ፈልጋለሁ ማለት ነው ትላንትና ምሽት ላይ ሆስፒታል መግባቷን አስመልክቶ እኔም ቪዲዮ ሰርቼ ነበረ እና አብርሽም ቪዲዮ ለቀው ነበረ። እኔ ላይ ቪዲዮ ላይ የተጻፉ ኮመንቶችን ለማየት ሞክሬ ያለውኝ እዛ ላይ የተጻፉትን አይቻለውኝ እና ምን ያክል ለሩታ ያላችሁን ስሜት፣ ለሩታ ያላችሁን ክብር፣ ለሩታ ያላችሁን መውደድ ያየሁበት ነው እና እኔ ጋር የተጻፉ ኮመንቶች በአጠቃላይ ሁላችሁም ማለት ነው በየእምነታችሁ ጸሎት ስታደርጉላት ነበረ። በሰላም እንድትገላገል መልካም ምኞታችሁን ስትገልጹላት ነበርና የእውነት እነዚህ ልጆች እግዚአብሔር እዚህ ምድር ላይ በጣም የባረካቸው አይነት ልጆች ናቸው። የዚህን ያክል የሰው መውደድ የሰው ፍቅር፣ ከዛም ባሻገር ደግሞ እዚህ ምድር ላይ በወጣትነታቸው ትልቅ ደረጃን መድረስ የቻሉ ሰዎች ናቸው። ከዛም አልፎ ደግሞ እግዚአብሔር ያው በምታዩት መልኩ በልጅ ባርኳቸዋል። በጣም በጣም ደስ የሚል ነገር ነው የተመለከትነው ማለት ነው። እና ያው እንዳልኳችሁ አብርሽና ሩታ የወንድ ልጅ እናትና አባት መሆናቸውን አረጋግጫለሁ ማለት ነው። ምሽት ላይ በዚህ ዙሪያ ቪዲዮ መልቀቃቸው ይቀራል ብዬ አላስብም። ያለውን ነገር ለማየት እንሞክራለን ማለት ነው። ያው እንደ መግቢያ ብዙ አወሮኝ። ዜናውን ከሰማ በኋላ ያው ቪዲዮ ለመስራት ትንሽ ስላልተመቸኝ የተወሰነ ዘግየት ትብያለኝ ብቻ ግን ያው መረጃውን ለእናንተ ለማድረስ ያክል ነው። ሰላም፣ እንዴት ናችሁ የእኔ ቤተሰቦች? ደና ናችሁ ወይ? አለን አለን። እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ሁላችንንም በሚያስደስት ዜና ተመልሰን መተናል ማለት ነው። ሰሞኑን እንግዲህ በጣም ብዙ የሚደብሩ ነገሮችን እናያለን፣ እንሰማለን፣ ምናምን ብዙ ነገሮችን ስንባባል ነበረ። ከዛ ስሜት የሚያወጣንን ነገር እግዚአብሔር ለእነዚህ ሁለት ልጆች ሰጥቷቸዋል ማለት ነው። እና ደስ ይላል። በቃ ያለፈውን ነገር የሚያስረሳ እነዚህን ሁለት ልጆች አንድ ላይ አድርጎ ወደ ተሻለ ቦታ የሚወስዳቸው በረከትን በእጃቸው ማስገባት ችሏልና እና እግዚአብሔር ይመስገን ማለት እፈልጋለሁ። ወይም በዚህ አጋጣሚ ከዚህ በኋላ ሁለታችሁም መበርታት አለባችሁ። ይሄ ከነበራችሁበት እንትን አንድ ስቴፕ ከፍ የምትሉበት ትልቅ የሆነ ኃላፊነትን ነው። በነገራችን ላይ በረከትን ብቻ ሲሆን እግዚአብሔር ልጅ ሲሰጣችሁ ትልቅ የሆነ ኃላፊነትን ነው። ምክንያቱም ይሄ ልጅ እናንተን እያየ ነው የሚያድገው። በጣም ብዙ ብዙ ነገሮች የእናንተ ኃላፊነት ነው። በቃ ይሄ ልጅ አድጎ ራሱን ችሎ ልክ እንደናንተው ደግሞ እንደዚህ የራሱን ህይወት መኖር እስኪጀምር ድረስ ልክ ነጋሺ አብርሽን እንዲያዙት። ሌሎቻችንም በቤተሰብ ደረጃ እንደዚህ እንደተያዝነው ሁሉ በእኛም ኤጅ ላይ ልጆች ሲመጡ ትልቅ የሆነ ኃላፊነትን ከበረከት ጋር ነው እግዚአብሔር የሚሰጠን እና ከዚህ በኋላ አብርሃም በጣም ማለት ነው፣ እኔ ሩታ ላይ የዚህን ያክል እንትን ልለምችለው ነገር የለም። በነገራችን ላይ ሩታ ስህተት እንኳን ብትሰራ፣ አብርሃም ከሚያደርጋቸው ነገሮች በእልህ በንዴት ምናም ምናምን ይሆናል እንጂ በጣም ትዳሯን የምትወድ በጣም ትዳሯን የምታከብር ለአብርሽ የትኛውንም አይነት መስዋዕትነት ለመክፈል የተዘጋጀች አይነት ሴት፣ በየትኛውም አይነት መስፈርት ከአብርሽ ጀርባ ለመቆም ቅንጣት ታክል የሆነ የማታመነታ አይነት ሴት ናት እና ከዚህ በኋላ እሷን በደንብ ጠንከር የምትል ይመስለኛል። እንዳየነው ከሆነም ደግሞ በደንብ ጠንከር ስትል አይተናታል። አብርሽም እንግዲህ ከዚህ በኋላ ይሄ በማይሆኑ ሰዎች፣ በማይሆኑ ምክንያቶች እየተንገዳገደ ያለውን ትዳርህን ይሄ ልጅ በረከት ነው። በዚህ በረከት ተጠቅመ በደንብ ተጠግነው አለ። በደንብ ነገሮችን ታስተካከላለ ብዬ አስባለሁ። በደንብ ወደ ቀልብህ ትመልሳለ ብለን ሁላችንም እናስባለን ማለት ነው። እንግዲህ ከዚህ በኋላ የምሬ ነው፣ ልጅነት ይኖራል ብዬ አላስብም። አብርሽ ጋር ራሱ ማለት ነው በቃ እስከ ዛሬ ድረስ በጣም ብዙ ነገሮች ተሰርተዋል። በጣም ብዙ ጥፋቶች ጠፍተዋል። ከዚህ በኋላ ሲጀመር ማለት ነው ፈለገህ ራሱ ይሄ በፊት የምትራመዳቸውን አይነት መንገዶች ትራመዳለህ ብዬ አላስብም። ምክንያቱም ትሳሳለህ፣ አይኑ ውስጥ ብዙ ነገር ታያለህ ሄደ ባየኸው ቁጥር የሚሰማህ ራሱን የቻለ ስሜት አለና እኔ እኔ የምሬ ነው የምላቸው በጣም በብዙ አይነት መልኩ ነው የሚቀይራችሁ። ምክንያቱም እኔ የልጅ አባት እንደሆንኩላችሁም ታውቃላችሁ። እና በፊት የነበረኝ ራሱን የቻለ ማንነት አለና ልክ ደግሞ ልጅ ከመጣ በኋላ በጣም በብዙ አይነት መንገድ ትቀየራላችሁ። የምሬን ነው የምላችሁ። በቃ የሆነ በጣም እኔ እንጃ እንዴት የስሜቱን ልንገራችሁ። ያው በዚህ አጋጣሚ ያልወለዳችሁ ሰዎች፣ እንደዚሁ በልጅነት ኤጅ ላይ ያላችሁ ሰዎች፣ መንገድ የጀመራችሁ ምናም ብቻ ያው እዚህ ዩቲዩብ ላይ የምናውቃቸው ራሱ በጣም በጣም ብዙ ሰዎች አሉና ይህንን ወግ ማድረግ ሁላችሁም ብታዩ፣ እግዚአብሔር ለዚህ ወግ ማድረግ እንዲያበቃችሁ ልበይ ምኞቴን እገልጻለሁ ማለት ነው። ይሄ ለሁላችሁ ነው፣ ለእኔ ተመልካቾችም ጭምር እግዚአብሔር በልጅ ይባረካችሁ፣ በልጅ ያስደሰታችሁ ማለት እፈልጋለሁ ማለት ነው። እንግዲህ ሩታ ከብዙ አይነት መከራ በኋላ፣ በነገራችን ላይ የዚች ሴትን ጥንካሬ በቀላሉ ተወርቶ ያልቀል ብዬ አላስብም። ያው አለ አለ በጣም ስለሷ ብዙ ይወራል፣ ስለ አብርሽም በጣም ብዙ ብዙ ነገሮች ይባላሉ እና ያለፈችበት መንገድ በተለይ ደግሞ በነዚህ ሁለት ሶስት ወራቶች ውስጥ ያለፈችበት መንገድ ምን ያክል ከባድ እንደሆነ ማለት ነው ምን ያክል እዚህ ሚዲያ ላይ ያለው ነገር ሶሻል ሚዲያ ላይ የሚወራው ምን የሚባለው ነገር ተጽዕኖ ሊያሳድርባት ሲሞክር በጣም ብዙ ማለት ነው። ጨርቆት ተፈሽ ነው፣ እንደዚህ ነው፣ እንደዚህ ነው። እግዚአብሔር የራሱ የሆነ ቀን አለው ሁሉንም ነገር ለህዝቡ ግልጽ የሚያደርግበት ማለት ነው። እና እቺ ልጅ በጣም ስሜቷ ስለተነካ ምናምን ያንን ነገር ለማሳየት ኢቨን ስህተት እስከ መስራት ደረጃ ደርሳለች እና በጣም ከባድ የሆነ ጊዜያቶችን እንዳሳለፈች ያውቃሉ። ከአብርሽ ጋር በተፈጠረው ነገር ምናምን ብቻ እኔ ከአጠገቧ ሊቆሙ የሚችሉ ሰዎች ራሱ ምን ያክል ጥቂት እንደሆኑ ምናምን ያየውበት ነገር እንደሆነ የታዘብኩት ምክንያቱም አላርለ በጥሩ ሰዓት እኮ በጣም ብዙ ወዳጆች በአጠገባችን አሉ። አንዳንዴ የምንፈተንባቸው ጊዜያቶች አሉ በህይወታችን ትልልቅ የሆኑ ፈተናዎችን የምናስተናግድበት በጣም በቃ ተስፋ እንድንቆርጥ የሚያደርጉ በጣም ብዙ ነገሮች የምናስተናግድባቸው ጊዜያቶች አሉ እና በነዚህ በእነዚህ ጊዜያቶች ውስጥ ደግሞ አንዳንዴ ከአጠገባችን ሰዎችን እናጣለን አለን በቃ ቢያንስ እከሌ ያለኝ ብለን ተስፋ የምናደርግባቸውን ሰዎች ማንነት በደንብ እንድናይ ያደርገናል። እና እች ልጅ በዛ ሁሉ መንገድ አልፋለች፣ በደንብ ጥንካሬዋን አይተናል። የምሬ ነው የምላችሁ ሌሎች ሴቶች ልተቋቋሙት የማትችሉትን አይነት መንገድ አልፋለች። ይህንን ነገር ስል በድፍረት ነው ምለው፣ ምክንያቱም አስቡት በእነዚህ ሁለት ሶስት ወራቶች ውስጥ የተፈጠሩ ነገሮች ምን ያክል ከባድ እንደሚሆኑ ማለት ነው። የሆነ በጣም ከበድ ያለ ጥንካሬ ከሌለ እንደዚህ አይነት ፈተናዎችን ማለፍ ምን ያክል አስቸጋሪ ሊሆን እንደሚችል አንድ ቀን እንኳን እኔ የከፋ ነገር ሳላይባት፣ አንድ ቀን እንኳን መጥፎ ደረጃ ላይ ደርሳ ሳላያት ደስ በሚል ጥንካሬ እነዚህን ሁሉ መንገዶች አልፋ እግዚአብሔር እንግዲህ ለዚህ ትልቅ ለሆነ ነገር አድርሷታል። የምሬን ነው የምላችሁ ሀሳቡ ራሱ እስትረሱ ራሱ ማለት ነው። እውነት በጣም ነው ሴቶች የሚጨነቁት በተለይ ወደ መጨረሻዎቹ ጊዜያቶች ላይ በሰላም ወልጅ ልጄን አቅፍ ይሆን ወይ? ምጥስ ምን አይነት ነው? ምክንያቱም እቺ ልጅ ስለምጥ የምታውቀው ነገር የለም የመጀመሪያዋ ነው። ምናምን ሁለተኛ ምናምን ሲሆን ያለፈውን ስሜት ምናምን አለና ያንን ሁሉ በጣም ብዙ ስትረሶች አሉ። ከዛ በተጨማሪ ደግሞ ሕይወቷ ላይ የተፈጠሩ በጣም ብዙ ነገሮች ነበሩና እነዚህን ሁሉ ነገሮች በደል ዛሬ ላይ እንግዲህ ደስ የሚል ነገርን እግዚአብሔር ሰጥቷታል። በጣም ነው ደስ ያለኝ። ትናንትና በጣም ብዙዎቻችን ተጨንቀን ነበር። ምሽት ላይ በተለቀቀው ቪዲዮ እንግዲህ በቃ አዲስ ዜናን እየጠበቅን ነበር። እኔ አስሬ የገባው ነገሮችን ቼክ እያደረግኩ ነበረ። ጠዋት ከነጋም በኋላ እንዳልኳችሁ ወደ አለም ሆስፒታል ሄጄ ነገሮችን ቼክ ለማድረግ ሞክሬያለሁ። በእርግጥ እንዳልኳችሁ ነው። እንደልባችሁ ገብታችሁ ነገሮችን ቼክ ማድረግ አትችሉም። ለመግባት ምናምን እንትን ብዬ ነበረ፣ ግን ግልጽ አይደለም እነሱም በር ሊያስተውል ነበር ነገሮችን ሲከታተሉ የነበሩት ማለት ነው። በስተ መጨረሻም እንግዲህ በሰላም መገላገሏን ሰምቼ ተመልሻለሁ ማለት ነው። አብርሃምም እንግዲህ በኢንስታግራም ፔጁ ላይ ሀይሚን ፎቶ አድርጎ እህቴ የልጅ አባት ወንኩልሽ ብሏል ማለት ነው። የእውነቴን ነው የሆነ እኔ በቃ የሆነ ስሜት አለው እንትን ሲሉ ማለት ነው። የሆነ ልክ ልጃችሁ ሲወለድ የሚሰማችሁ ራሱን የቻለ የሆነ ስሜት አለውና ስልክ ደውዬ ለቤተሰቦቼ እስከናገር ምናምን ምናምን ያለው ነገር በጣም ከባድ ነው እና ፖስት ያደረገው ነገር ላይ ራሱ ያየሁት ነገር እሱን ነው። ብቻ እንግዲህ እግዚአብሔር ይመስገን፣ ደስ ይላል። የብዙዎቻችሁ የጸሎት ውጤት ነው። ብዙዎቻችሁ በጣም መልካም እኞታችሁን ስትገልጹ ነበረ። በጣም ደስ ይላል። እንግዲህ ምሽት ላይ ቪዲዮዎችን ይለቃሉ ብዬ አስባለሁ። ወይም በነዚ ቪዲዮች ዙሪያም ተመልሰን መተን ሀሳባችንን ለመስጠት እንሞክራለን። እወዳችኋለሁኝ። ይመቻችሁ።